ዳኒ ለምን እውነቱን መጋፈጥና ለልጅቷ እንደማትፈልጋት መናገር አቃተ? ለምን ምርጫን ማስተካከል ከበደ? እውነት ለመናገር በጣም እየተወዛገበ ነው ያለው። ማለት እሷን በዚህ ልክ መለማመጥ ያለብህ አይመስለኝም። ትክክለኛና ሪያልቱን ነገር ይዘ ኢቨን ልጁም ከተረገዘ ቀድመሽ ከሰጠሹ ሰርጉን ርሹ ይላል ያገሬ ሰው። ና ቀድማ ወንድ ላይ ትንጠለጠለች እሷ ራሷ እስከሆነች ድረስ አንተ ብታጠፋም ያን ያክል ጥፋትቱ እሷ ላይ እንጂ አንተ ላይ አይደለም። አንተ ወንድ ልጅ ነህ። ምንም ነገር ቢደረግ በወንድ ልጅ አይከብድም። ሴት ልጅ ስለሆነ ድረስ ክብሯን ማጠበቅ፣ ሴት ልጅ መጨረሻዋ ይሄ ነው የሚሆነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም እኔ ጋር ሁሉ ሰላም፣ ሁሉ መልካም እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ በመጫን ቤተሰብ ዘንድ እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንግዲህ እነ ጽጌሻን እና ናቲ መጽቻለሁ። በነገራችን ላይ ለናቲ ትናንትና የጫንኩት ቪዲዮ እስከዛሬ ድረስ ይሽከረከራል። አላቅ መቼ እንደሚጭ ነው ማለት ነው ወይ ተሽከርክሮ ይቀራል፣ ወይ ጭነው አደና ትናንትና። እንግዲህ ከትናንት ወዲያ የልደቱ ነበረ የልደት ትናንትና ለቆ የተፈጠረውን ነገር እናወራበታለን። ከነጽጌ ግን እንጀምራለን ማለት ነው። እንግዲህ ከነጽጌ ስንጀምር ከሰሞኑ በጣም ከባድ ጸብ ላይ እንደሆኑ እያያችሁ ነው። ነገር ግን ከትናንት ወዲያ ሰላም ፈጥረው ከዚህ በኋላ ከጽጌ ጋር በቃ ጥሩ ነገር ላይ ሊያሳልፉ ሊሆኑ እንደሚችሉ ወስነው፣ ነገር ግን በትናንትና ዕለት ይሄ አልጫ ማለት ነው። ሴት በአንዳንድ ጊዜ ወንዶች የወንድም ቦታ ስትይዙ ነው የሚያምርባችሁ። እንደዚህ ከዛዚህ ወደ ሲታመላለሱ ደስ አይደል ና ይሄ ሰው ድጋሚ እንግዲህ እሱን ይዟት መቶ የተፈጠረውን ነገር አይታቸዋል። ግን ጽጌ ጀግነዋ ማለት ነው እንደ ንደ ግን ጥልጥል ግን ጥልጥል ብድቅድቅ ነው ያደረገቻት ማለት ነው። እንዲሁም ባይዟት ባያላቅቋት ከዚህ በላይ ነበር የምታደረጋት ማለት ነው። ስለዚህ በእነሱ ህይወት ውስጥ የገባሹ አንችነሽ እንጂ እነሱ አደሉም ወይም ጽኪሻ አይደለችም በአንቺ ህይወት ውስጥ የገባችሁ ተግባባን ኤፍሶን የምትባዩ ማለት ነው። እና በቃ ከህይወታቸው መውጣት ነው ያለብሽ። መውጣት ነው ያለብ። ሲጀመር እርግዝናው ውሸት ነው፣ ምንም የተፈጠረ ነገር የለም። ብቻ እሷ እየተጠቀመች ያለችው ነገር አሁን ምንድን ነው? እሱን ዳኒን የመያዝ ስራ ነው እየሰራች ያለችው። ኦኬ ታውቃላችሁ፣ እኛ ሴቶች በባህሪያችን ወንድ ልጅ ልጅ በመውለድ ወይም ደግሞ በማግባት የምናስረው የምንይዘው ይመስለናል። ግን ለእኛ ካላለው ወይ ደግሞ ለእኛ ቦታ ከሌለው አይደለም አንድ ልጅ መንታ መንታ ወልደን ስናንጫጫ ብንል ወንድ ልጅ ዞር ብሎ ያይም። እውነት ውስጥ ነግራችሁ የብዙ እህቶቻችን ስህተት ነው ይሄ። በቃ አይ እኔ ይሄን ሰው መውደድ አለብኝ እኔ ጋር አርፎ እንዲቀመጥ፣ አይ ይሄን ሰው ማግባት አለብኝ አርፎ እንዲቀመጥ። ያለ ፕሮግራማቸው የሚወልዱ ያለ ፕሮግራማቸው የሚያገቡ በጣም ብዙ ናቸው። መጨረሻ ላይ ግን ትተዋቸው ነው የሚሄዱት። ቢኖሩም ቤት ውስጥ ራሱ በድንዛቸው እንዲያመኖር ቁጠሩት። ለእናንተ ምንም አይነት ስሜት ለእናንተ ምንም አይነት ፍቅር እስከሌላቸው ድረስ እናንተን በፍቅር እንትሌሏቸው አይችሉም፣ ሊያኖሯቸው አይችሉም። ስለዚህ ፍቅር ይቀድማል። ዳኔ ደግሞ ፍቅር ያለበት ከጽጌ ነው። ይሄ ምንም ጥርጥር የለውም። ምክንያቱም ጽጌና ዳኒን የምናቃቸው የማውቃቸው እ አምና ካቻምን አደለም፣ በጣም በጣም ረጅም ጊዜ ነው። ልጅ ናቸው በጣም ነበረ ብዙ ነገራቸውን የተለወጠው ብዙ ነገራቸውን የተሻሻለው አብረው በመስራት አብረው ብዙ ነገሮችን። ወንድ ልጅ ማለት ነው በጣም አብራችሁት መዋል ስታበዙ፣ የፈለገ እንደ ወንድ የሚቀርባቸው ሰው ቢሆን ያፈቅራቸዋል። ይሄ የተፈጥሮ ባህሪያቸው ነው። እና እነሱ ደግሞ ለረጅም ጊዜ አብረው ናቸው። ታውቃላቸው ቤታቸው እንኳን አንድ ቤት ነው፣ ሩም ሩም ይዘው ማለት ነው። ስለዚህ ጽጌ እና ዳኒ በምንም ተአምር ሊለያዩ ልጆች አይደሉም። ካስታወሳችሁ አምና ከስድስት ወር በላይ ተኳርፎ እንኳን ይን ቬሮኒካ በጣም ምና መሰገናት በዚህ አጋጣሚ የትንሽ ትልቅናት አስታራቂ ናት፣ አስታርቃቸዋለች። እንደዛ እንኳን በከፍተኛ ጣልጠው ማለት እንኳን አሁን ና እነሱ ሚሊያዩ ልጆች ስላልሆኑ ኤፍሱን ተብያዋ ከነሱ ህይወት ብትወጪ እስኪ ኮሜንት ምን አሉ። ኤፍሱን የምትባይ ከህይወታቸው ውጪ ኤርሚ ሜሪ አስመሳዮች እናንተ ጽጌና ዳኒ መላየት የፈለጋችሁ መቼም አይሳካም። አብሮ ይሆናሉ። ጽጌና ዳኒ አንድ ላይ በእውነቱ ወይኔች ልጅ ባገኘዋት አንቄ ነበር የሚገላት ደምር ጉዝኔ ካለች ወፍ የለም። በእውነታው የለም ጽጌ ይህኔ ጀግና። ኤፍሶን አናስወጧት፣ ጋይባቶች ዳኒና ጽጌን የምትወዱ ይህን ባለጌ ጓደኛ መሳይ መጠላት ሰብስክራይብ ያደረጋችሁ አንሱና ቅጦት በጣም የሚቀናበት ለገንዘብ ብሎ ዳኒን እንደገና አሳምሞ ሊገለው ነው። ያ ሜሪ ጀግና ወንዶች አንደኛም ቆሮንቶስ አንደኛ ቆሮንቶስ ሰዎች ምዕራፍ አንድ ቁጥር 18 የመስቀሉ ቃል የሚጠፉት ሞኝነት ለእኛ ለምንድን ነው ግን የእግዚአብሔር ኃይል ነው። መስቀል ሲሆን የመስቀሉ ቃል ድህነት ነው። ጎበዞች፣ እንደዚህ በመሀል እያመጣችሁ ጥሩ ነገር የምታስተምሩ ተባረኩ። ይሄ ልጅ ምን እንደፈለገ ባይታወቅም ልጆቹን የሚያበጣበጣቸው ጽጌና ዳኔ እውነት ይባደዳሉ። መቼም አይለያዩም። ልጅቷ ትለፋለች እንጂ አብረው ብትኖርም ደስተኛ አትሆንም። እሱም ደስተኛ አይሆንም። መሟዘዝ ምንም አታታርፊም። ያ እውነት ነው። ኤፍሱን አላረገዘችም። ቢቀርባት ይሻላል። ሴት ልጅ የሚወዳትን ወንድ ስታገባ እንጂ የምትወደውን ጥሩ አይደለም። ዳን የሚወዳት ዝግሻን እኛም ታይ እንወድሻለን። በጣም ብዙ ኮሜንቶች ናቸው እንደዚህ የተጻፉት። ስለዚህ ኤፍሱን ይህን እያየሽ መቼም ዞሮ ብለሽ ለመቀጠል ምታስብ ከሆነ ሕይወትሽን በራስሽ ፍቃድ ሲኦል ውስጥ እያስገባሽ እንደሆነ ማወቅ አለብሽ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጎ ቀጣይና ሁለተኛ ማነው ጥሩልኝ ጥሩ። ናቲሻ ናቲሻ፣ እንግዲህ ትናንትና ከትናንት ወዲያ ልደቱ ነበረ። የተሰራ ቪዲዮ ትናንትና ፖስት ቶልን ነበረ መልካም ልደቱ የቪዲዮ ም ሰርቼ ያው ቪዲዮ እንደነገርኳቸው እስካሁን ድረስ የተሽከረከረ ነው እና ለማንኛውም እንግዲህ ለበጎ ነው ማለት ነው። እንግዲህ በልደቱ ላይ ጓደኞቹን ጠርቶ ልደቱን ለማክበር ሞክሯል። በድጋሚ እንኳን ተወለድክ። ነገር ግን በቪዲዮ መካከል ያው ማንኛውም ሰው ሰውን ሲወልድ የሚያደርገው ነገር አለ መልካም ኞታቸውን ግለጹልኝ ብሎ ሁሉም መልካም ኞታቸውን ገልጸው፣ በሰው ሀገር፣ እንደ እናት እንደ እህት የምትመክረው አንድ እናት አለች እና እሷ የተናገረችው ነገር አበሳጭቶት መጨረሻ ላይ ነው ቪዲዮው ያበቃው። ሊቀጠል ይችላል። ነገር ግን እናትህ ወይም ደግሞ እንደ እህት የምታያት ሰው ለአንተ በማሰብ ትክክለኛውን ነገር እንደነገረች ነው እኔ ላሳውቅ የምወደው ምክንያቱም ህይወት ይቀጥላል። ይሄ አይደለም እናንተ በጓደኛሞች በፍቅረኛሞች መካከል መለያየት ቀርቶ ተፋተው አግብተው ወልደው እንኳን ተፋተው፣ ህይወት ይቀጥላል። እውነት ነገር ማለት ነው። ያንተም ህይወት በዚህ እንዲቆም አልፈልግም። የሄሉም ህይወት በዚህ እንዲቆም አልፈልግም። እግዚአብሔር ፈቅዶ ቢሆን አንድ ላይ ብትሆኑልኝ እኔ ምኞቴ ነው፣ የራሴ ፍላጎት ማለት ነው። ግን ደግሞ እግዚአብሔር ያለው ከሆነ ደግሞ ይሄ ከሆነ ንጹህ እህትና ወንድም ሆናችሁ አንተ ለሷ፣ እሷ ለአንተ ተሳስባችሁ ደስታችሁን እየተያያችሁ መኖር ትችላላችሁ። አንተም ቢሆን ምናልባት አሁን ላይ ሰው ሀገርም ስለሆነ ያለው ነገሮች ሊከብዱ ይችላሉ ትኩረት ስራ ላይ ብቻ ሊሆን ይችላል። ግን ደግሞ ከዚህ ጭንቀት ውስጥ መውጣት አለብህ። በቃ የእሷን ደስታ እንደምትመኝ አውቃለሁ። እሷም ደግሞ እግዚአብሔር ከፈቀደ ደስታ ሙሉ ሆኖ አንተም ደግሞ ጥሩ ነገር እንዲገጥም እሷ ለአንተ እንድትመኝ ማለት ነው። ስለዚህ አንተም በእሷ መጥፎ መሆን ደስተኛ አትሆንም። የሆነ ሲከፋት ደስ አይልን። እሷም እንደዛው። ስለዚህ አንተ ተለውጠ ተሻሽለ ጠንካራ ሆነ ስታይ ሄሉም ደስተኛ ነው የምትሆነው በእርግጠኝነት ምክንያቱም ያው ሰይጣን ነው እናንተን ያላግባባችሁ የሁለታችሁም ጋር ያለ እልህኝነት አልሸነፍ ባይነት እንጂ ያን ያክል እንደ ሌሎች የከረረ ነገር ኖሯችሁ አይደለም የተለያያችሁት። ህይወት ይገጥማል። ስደት ነው በቃ ስደት ነው ያለያያችሁ በአጭሩ። በስደት መካከል ውስጥ ብዙ ነገሮች ይፈጠራል። ታውቃላችሁ፣ ተራርቆ ፍቅር አስቸጋሪ ነው። እና ዞሮ ዞሮ የሆነው ሆኗል። ግን አሁን አንተ እነዚህ የምታሳያቸው ነገሮች ደስተኛ ለመምሰል ነው የምታደረገው ምናምናምን ልክ ነው። ይህ ማንኛውም ሰው ሊሰማው የሚችል ነገር ነው። አንድ ሰው አብሮ ብዙ ያሳለፈውን ሰው ሲለይ የሚከፋው እና የሚሰማው ስሜት አለ እናውቃለን። ግን ደግሞ በዛ ነገር ውስጥ አይገደብም ማለት አሁን እናንተ በጣም ተጎደርታችሁ ይሄን ያክል ብዙ ይሄን ጉርተኛ ይሄን ጉርተኛ የሚባለው ነገር ደረጃ ላይ አልደረሳችሁም። ያ ሌላ ሰው ለመያዝ ወይም ደግሞ ሌላ ህይወት ለመጀመር ምርር የሚያደርግ ደረጃ። አሁን አንዳንድ ሰው በጣም በብዙ ተከድቶ ልብ ቆስሎ ምናምን ሲለያይ በቃ ያንኛውን ሰው እያሰበ ለመያዝ ሊቸገር ይችላል። ህይወት አዲስ ነገር ለመጀመር ላያምን ይችላል። ሰዎችን ሊጠራጠር ይችላል ምናምን ያው ሄሉም እንደዛ ነው። አሁን በነገራችን ላይ ያለባት ነገሮች ማለት ነው፣ አሁን የሚፈጠሩት ነገሮች ሁሉ በህይወቱ ጥርጣሬ ነው። ጥርጣሬ ደግሞ እስከ መጨረሻው ድረስ እንዳይጎዳ ትሰጋለህ። ሆኔ ለምን በኋላ ያለ ታሪካችሁ ለፊታችሁ ታሪክ በጣም ወሳኝ ነገር ነው። በነገሮች ሁሉ ተጠራጣሪ እንድትሆን ያደረጋት ያለፈቻቸው ህይወቶቿ እና፣ በየመሃሉ ችግር ቢፈጠር እንኳን መቻቻል በቃ የሚባለውን ነገር ይዛችሁ ማለፍ አለባችሁ። እና አንተም ህይወት ይቀጥላል። ህይወትን እንድትቀጥል ነው መመክርህ ወንድሜ ምናልባት እንደዚህ ባንዴ እንደዚህ ዓይነት ነገሮች ላትገባች ይችላል። በመላመድ በመግባባት ነው እንደዚህ ዓይነት ነገሮች የሚመጡትና ቀስ ብለህ እራስን ማዳመጥ አለብህ። ቪዲዮ ና ያበቃል። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታችኝ መልካም ምኞት እና ሀሳባችሁን ስለምትገልጹልኝ ከልብ አመሰግናለሁ። እኔም ሳጠፋ እንደ ማንኛውም የእኔ ቤተሰብ ሆናችሁ በምክር ሳምሪ እንደዚህ አርጊ እውነት እኔ በውስጥ በጣም እኔም እንዳቅሜ የኔም ፎቶ ይዞም ይዞር ባይኖር እንኳን ራሱ በጣም ብዙ የምትወዱኝ ሰዎች አላችሁ አውቃለሁ በተለይ በሰው ያልመጣችሁ በራሴ ወይ ቲሪ ከመንዳርጎች ወይ ምናምና በፎቶ ሳይሆን እንዲሁ ስራ ወዳቸው የመጣችሁ ቃል የለኝም በጣም ለምን ብዙዎቻችሁ በውስጥ ብዙ ነገር ስለምትመክሩኝ ማለት ነው እና ከልብ ነው የማመሰግነው ስከፍት ጀምሮ ከኔ ጋር እየታገላቸው ያላችሁ የኔ ለውጥ የምትናፍቁ ሁላ በቃ እኔ እውነት ለመናገር ኢትዮ የሆነ ጊዜ በቃ ተስፋ ቆርጬ ሳይሆን እንዲሁ አስጠልቶኝ በቃ ከዚህ ነገር መራቅ አለብኝ፣ ራሴን ወደ ፈጣሪ መመለስ አለብኝ ምናምን ብዬ አስቤ እንደገና የእናንተን እንትን ሳይ ነው የምመለሰው። በጣም ብዙ እኮ የእኔን እድገት የሚፈልጉ የሚጠብቁ ሰዎች አሉ። ለምን ይሄን አደርጋለሁ? ኖ ሳምሪ ወደ እራሴ ተመለስሽ ብዬሽ እናለሁ እና የሆነ ጊዜ ራሴ ቻናል ሊሸጠው ነበር። እኔ ማለት አስተዳድሮኝ አይደለም የምሰራው ወይም ደግሞ ከፍሎኝ የሆነ እንደዚህ እንደሰው ምናምን አይደለም። እኔ እዚህ ከመጣሁ ሁለት ዓመት ሄዱ። ሁለቴ የከፈለኝ ይሄ ክፍያ አይባልም። ታውቃላችሁ እና ግን ቆጥሮ ከፍሎ ምናምን ሳይሆን በቃ የሰው ፍቅር እንዳጠፉ ያደርጋችኋል እ ብዙ የሚወዱኝ ሰዎች አሉ። እግዚአብሔር ይመስገን ብዙ ወንድሞችን አግኝቼበታለሁ ይሄን ቻናል እና እግዚአብሔር በፈቀደ መልኩ እናንተ የምትወዱትን እናንተ የምትፈቅዱት ደረጃ ደርሼ ባሳያችሁ በጣም ደስ ይለኛል። ያም ደግሞ ይሆናል ብዬ አስባለሁ። እወዳችኋለሁ። መልካም ጊዜ። ቻው ቻው